ቀጥለናል። አሁን ደግሞ የጠዋት ገበያ ሰዓት ላይ እንገኛለን። ቀደም ሲል ያስተዋወቀችን ጉዳይ ጨምሮ ሌሎች ጉዳዮችንም መቅደስ እንዳለ ተነግረናለች። መቅዲ እንደምን ቆየሽ? እንዴት ቆይታችኋል? በድጋሚ መቀጠል ይቻላል። አመሰግናለሁ። እንዴት አድራችኋል ተመልካቾች? የአዲስ ቀን የጠዋት ገበያ ትጀምሯል። መቅደስ እንዳለ መረጃዎቹን እነግራችኋለሁ። አብራችሁኑ ነው ከሁለት ወራት በፊት ተመርቆ ለአገልግሎት የበቃው ግዙፉ የአዲስ ኢንተርናሽናል ኮንቬንሽን ማዕከል በርካታ የንግድ ኤክስፖዎችና ትርዒቶችን እያስተናገደ ይገኛል። የአዲስ አበባን ገጽታ በማሻሻልና የንግድና የቱሪዝም እንቅስቃሴውን በማሳደግ የጎላ ሚና እየተጫወተ የሚገኘውን ማዕከል አሁናዊ ገጽታ ሪፖርተራችን ብሩክታዊት አስራት እንደሚከተለው ታስቃኘናለች። አበባ ከተማ እንግዲህ እንደ ስሟ አዲስ እና ጽዱ እንድትሆን በከተማ የተለያዩ ስራዎች እየተሰሩ ይገኛሉ። ከነዚህም መካከል እንግዲህ አሁን እኔ የምገኝበት የአዲስ ኢንተርናሽናል ኮንቬንሽን ማዕከል አንደኛው ነው። ይህ ማዕከል ግዙፍና በጣም ሰፊ እንዲሁም ብዙ አገልግሎቶችን የያዘ ማዕከል ነው። እንግዲህ በውስጡ ያለው አገልግሎቶች ምን ይመስላሉ? ምን ምን ነገሮችንስ አካቷል? የሚለውን ወደ ውስጥ ጎራ እንልና አብረን እንመለከታለን። አብራችን ማዕከሉ ከሚይዛቸው አገልግሎቶች መካከል እኔ አሁን ያለውበት አንደኛው አገልግሎት የሚሰጥበት ነው። ይህ ስፍራ እንግዲህ የተለያዩ የኪነ ጥበብ ስራዎችን የሚያስተናግድበት የተለያዩ የኪነ ጥበብ ሁነቶችን የሚከናወንበት ስፍራ ነው። በውጭ ላይ ማለት ነው። እንደምንመለከተው በርካታ ሰዎችን ማስተናገድ ይችላል። ከፊት ለፊት ላይም ሰፊ የሆነ የኪነ ጥበብ ስራዎች የሚካሄዱበት ስራዎቻቸውን የኪነ ጥበብ ባለሙያዎችም ስራዎቻቸውን በስፋት ማቅረብ የሚችሉበት ስፍራ ተሰናድቷል ማለት ነው። ሌላው ማዕከሉ የተዘጋጀው የአገልግሎት ስፍራ የውስጥ እንዲሁም ደግሞ የውጭ ኤግዚቢሽን ስፍራዎች አሉ። አሁን ከጀርባችን የምንመለከተው የውጭውን የኤግዚቢሽን ስፍራ ነው። እንግዲህ ይህ ስፍራ ትልልቅ የኢንዱስትሪ ወይም ደግሞ ትልልቅ የማሽን ምርቶች ለኤግዚብሽን የሚቀርቡበት ስፍራ ነው። ነጋዴዎችም እንዲሁም አምራቾች ምርቶቻቸውን ይዘው መጥተው በዚህ ስፍራ ላይ ምርቶቻቸውን ለገበያ ያቀርባሉ ማለት ነው። አሁን ደግሞ እስኪ ወደ ውስጥ ጎራ እንበልና የውስጡ የኤግዚብሽን ማዕከል ምን ይመስላል የሚለውን እንመልከት። ይህ ስፍራ በርካታ ነጋዴዎች ምርቶቻቸውን ይዘው ለሸማቹ ማህበረሰብ ምርቶቻቸውን የሚያቀርቡበት ስፍራ ነው። እንደምንመለከተው በጣም ግዙፍ ነው። በርካታ ነጋዴዎችን ማስተናገድ ይችላል። ይህ ስፍራ እንግዲህ የኤግዚቢሽን ማዕከሉ ለነጋዴው ማህበረሰብ ትልቅ እድል የሚፈጥር ምርቶቻቸውን ለገበያ እንዳያቀርብ የሚያመቻች ለሸማቹ ማህበረሰብ በአንድ ስፍራ ላይ በርካታ ምርቶችን እንዲያገኙ እድል የሚፈጥርም ቦታ ነው። የግብይት ትስስሩንም በስፋት የሚያ የሚያስተናግድ መሆኑንም ነው እንግዲህ በስፍራው ተገኝተን የተመለከት ነው ማለት ነው። ከዚህ ባሻገር ደግሞ ኢትዮጵያ ያላትን ሀብት እምቅ ሀብት እንዲሁም ያላትን አቅም ማሳያ ለዓለም አቀፉ ማህበረሰብ ማሳያ ስፍራ መሆኑንም ነው በዚህ ስፍራ ላይ የተመለከት ነው። የሀገር ውስጥ አምራቾች ምርቶቻቸውን ለገበያ ማቅረብ እንዲችሉ እንዲሁም ደግሞ ያላቸውን አቅም ማሳያ ትልቅ እድል የሚፈጥር መሆኑን ነው የተመለከትኩት እንግዲህ በቆይታዬ እና በተመለከትኩት ምርቶች ማለት ነው። ስለዚህኛው ስለ ኤግዚቢሽን ማዕከሉ እንግዲህ ይህን ያህል እና ይህን ሀሳብ ካነሳንላችሁ ወደ ቀጣዩ የአገልግሎት ስፍራ ምንድን ነው የሚለውን ደግሞ ቀጥለን እንመለከታለን። ሌላኛው ማዕከሉ እንግዲህ ቀደም ሲል የተመለከትነው ጊዜያዊ ወይም ደግሞ በየጊዜው የሚቀያየሩ ነጋዴዎችን ነው። ነገር ግን በቋሚነት ደግሞ ይህ ማዕከል የማይቀያየር ማንኛውም ሸማች መጥቶ የሚያገኝበት በየትኛውም ሰዓት ላይ ቢመጣ ማግኘት የሚችሉት የተለያዩ ምርቶችም ቀርበዋል። እንግዲህ እንደምንመለከተው የተለያዩ የእንጨት ውጤቶች ቀርበዋል እንደተመለከትነው ማለት ነው። ከዚህ ባሻገርም ሌሎችም የጌጣጌጥ እንዲሁም ሌሎችም ምርቶች ለግብይት በቋሚነት ቀርበዋል በዚህ ማዕከል ውስጥ ማለት ነው። ከዚህ በተጨማሪ ደግሞ ከግብይት ማዕከሎች ውጭ ደግሞ የተለያዩ ባንኮችም በዚህ ማዕከል ውስጥ ተዘጋጅተዋል። ማዕከሉ ውስጥ እንግዲህ የቀረቡትን አገልግሎቶች ከተመለከትናቸው በተጨማሪ ሆቴሎች እንዲሁም ደግሞ ሁለት ሺህ መኪናዎችን ማቆም የሚችል ስፍራ እንደተዘጋጀለት ነው በቆይታችን ወይም በቅኝታችን የተመለከት ነው ማለት ነው በዚህ ማዕከል ውስጥ። ማዕከሉ ከዚህ በተጨማሪ መገንባቱ እንግዲህ የአካባቢውን ምህዳር መቀየሩም ነው የተመለከት ነው። ምክንያቱም ከዚህ ቀደም ይህ አካባቢ የተለያዩ ቆሻሻ መጣያ እንደነበረ ነው የሰማነው ወይም ከዚህ ቀደም እንደምናውቀው ማለት ነው እንግዲህ እኛም ማዕከሉ የነበረን ቆይታ ይህን ይመስል ነበር። ሰላም። በቅርቡ በመዲናችን አዲስ አበባ አንድ መቶ የኤሌክትሪክ አውቶቡሶች የትራንስፖርት አገልግሎት መስጠት ጀምረዋል። በመንግስትና የግል ዘርፍ አጋርነት እውን የሆነው አገልግሎት የትራንስፖርት ችግሩን ከማቃለል በተጨማሪ የከተማዋን ገጽታ ከመቀየርና የአየር ብክለትን ከመከላከል አንጻር የጎላ ሚና እንደሚኖረው ታምኖበታል። ለመሆኑ እነዚህ አውቶቡሶች ምን አይነት አገልግሎት እየሰጡ ነው? የተገልጋዩስ ስሜት ምን ይመስላል? የሚለውን ከሚከተለው ዘገባ እንከታተል። በአዲስ አበባ ከተማ የሚስተዋለውን የትራንስፖርት ችግር ለማቃለል እንደሚያግዙ የታመነባቸው አንድ መቶ የኤሌክትሪክ አውቶቡሶች ከጥቂት ሳምንታት በፊት ስራ መጀመራቸው ይታውሳል። እነዚህን በኤሌክትሪክ ኃይል የሚንቀሳቀሱ የከተማ አውቶቡሶች በመንግስትና የግል አጋርነት መርሃ ግብር የመጀመሪያው የትራንስፖርት ኦፕሬተር በመሆን ገጣጥሞ ያቀረባቸው በላይነህ ክንዴ ግሩፕ ነው። መንግስት እነዚህ የኤሌክትሪክ ባሶችን ወደ ስራ ለማስገባት ያወጣው ጨረታ ነበር። ስለዚህ ድርጅታችን እነዚህን መቶ ባሶች አሴምብል አድርጎ ነው ያቀረባቸው የክፍያ ስርአታቸውንና የጂፒኤስ ሲስተማቸው፣ የካሜራ ሲስተማቸው አዲስ አበባ ከተማ ከምትፈልገው እድገት ጋር የሚሄዱ በመሆናቸው እና መንግስት በተለያዩ ዘርፎች ከባለሀብቱ ሀብቱ ጋር ለመስራት ከጀመራቸው ስራዎች ውስጥ አንዱ ይሄ የህዝብ ትራንስፖርትን ተደራሽ ከማድረግ አንጻር በመሆኑ ድርጅታችን በነበረው አፈጻጸም ወደዚህ ስራ ለመግባት ችሏል ማለት ነው። ስለዚህ መቶ የሚደርሱ ባሶችን በአሁኑ ሰዓት በቬሎሲቲ ሼር ካምፓኒ አማካኝነት በአዲስ አበባ ስራ አስጀምሯል። በመዲናዋ አገልግሎት መስጠት የጀመሩት የኤሌክትሪክ ባሶች በርካታ ተጓዦችን በመያዝና በምቾታቸው ተመራጭ መሆናቸውን አሽከርካሪዎችና ተሳፋሪዎች ነግረውናል። ያኛው ጭስ ነው፣ የኛው ምንም ጭስ አልባ ነው፣ ድምጣ አልባ ነው። በጣም ቆንጆ መኪና ነው። የተለየ የሚያደርጋቸው ነገር ድምፅ የለም፣ ምንም ድምጽ የለም እና የተለየ ይሄ ነው። ሌሎቹ ያው በነዳጅ የሚሰሩ መኪና እየጮኹ ነው የሚመጡት። ይሄ ጩኸት የሚባል ነገር የለም እና ምቾት አላቸው። በዚህ አሁን ቬሎ ባስ ላይ እንደምናየው ልዩነት በጣም የተሻለ አገልግሎት አሰጣጥ አለው። ከኑሮ ውድነት አንጻር የዋጋ ተመኑ ራሱ በጣም ህብረተሰቡን ያማከለ መንግስትንም ትኩረት ያደረገ የምንረዳዳበት የምንተሳሰብበት አሰራር የሰፈነበት ነው። ይህ ባስ ከመምጣት በፊት ሰልፍ በጣም አለ፣ በጣም ታይማችን በሰልፍ ነው የምናሳልፈው፣ ረጅም ሰዓት ማለት ነው እና ይህኛው ባስ ከመጣ ጀምሮ ግን ሰልፍ ቀንሷ፣ በቀላሉ አክሰስ ማድረግ እንችላለን ማለት ነው ትራንስፖርት በላይነክ እንደ ግሩፕ በቀጣይ በሌሎች የክልል ከተሞችም ዘመናዊ የትራንስፖርት አገልግሎትን ለማስፋፋት በትኩረት እየሰራ እንደሚገኝ ገልጿል። እንግዲህ ድርጅታችን በአዲስ አበባ ብቻ አይደለም፣ በመንግስት የመንግስትና የባለሀብቱን ትብብር በሚጠይቁት ሌሎች ከተሞችም የማስፋፋት እቅድ አለው። እንግዲህ ዓለም በአሁኑ ሰዓት ወደ ዲጂታል ስርዓት እያደገ በመሆኑ ባሶችም ይህን ይከተላሉ ብለን እናስባለን። ሌላው በቀጣይ እነዚህ ባሶች እጅግ ከተጨናነቀ ስርዓት ወጥተው ለተጓዦቹ በጣም ምቹ በሆነ መንገድ እንዲጓዙባቸውና የአዲስ አበባን የትራንስፖርት ችግር እንዲቀርፉ ለማድረግ ድርጅታችን በስፋት ይሰራል ማለት ነው። አዳዲሶቹ የኤሌክትሪክ አውቶቡሶች የከተማዋን ገጽታ በማሻሻልና የአየር ብክለትን በመቀነስ በኩልም የጎላ ሚና እንዳላቸው ተጠቅሷል። አሁን ደግሞ የጠዋት ገበያ ቅኝት ለማድረግ ወደ መረጥ ነው፣ ቄራ አትክልት ተራ እንሄዳለን። በስፍራው የምትገኘው ባልደረባችን ኤዶም አማረ የጠዋት ገበያ ድባቡን ልታስቃኘን በቀጥታ መስመራችን ላይ ትገኛለች። እንዴት አድረሻል ኤዶም? በቄራ አትክልት ተራ ያለውን አጠቃላይ የግብይት ድባብ ምን ይመስላል፣ ለግብይት የቀረቡ ምርቶች የትኞቹ ናቸው የሚለውን ዋጋቸውንም ጨምረሽ እስኪ ልገሪ አመሰግናለሁ መቅደስ፣ እንደምን አድረሻል? ቀደም ሲል አንቺም እንዳልሽው በማለዳው የተገኘሁት በዚህ በቄራ የአትክልትና ፍራፍሬ የግብይት ማዕከል ውስጥ ነው። በዚህ ቦታ ላይ እንግዲህ በማለዳው ተገኝቼ ያለው የአትክልትና የፍራፍሬ የግብይት ሁኔታ ምን ይመስላል ስል እስካሁን ድረስ ቅኝት ሳደርግ ቆይቻለሁ። እዚህ ቦታ ላይ አትክልትን ፍራፍሬ እንግዲህ በጅምላና በችርቻሮም የሚሸጥበት ቦታ እንደመሆኑ መጠን በኪሎ ሽንኩርት ከ60 ብር ከ50 ብር ጀምሮ እስከ 60 ብር እየተሸጠ ነው የሚገኘው። ቲማቲም 30 ብር፣ ድንች ከ40 ብር እስከ 45 ብር፣ ካሮት በ60 ብር፣ ቀይ ስር 50 ብር፣ ነጭ ሽንኩርት 400 ብር፣ ጥቅል ጎመን 45 ብር እንዲሁም ቃሪያ የኤልፎራው 150 ብር እና ከኤልፎራው ውጪ ያሉ የቃሪያ አይነት ደግሞ በመቶ ብር በኪሎ እየተሸጠ ነው የሚገኘው። እንግዲህ ከበዓል በኋላ ባለው የግብይት ሁኔታ ላይ የመጠነኛ የሚባል አትክልት ላይ የቅናሽ ዋጋ ዋጋ ቅናሽ እንደታየ ያነጋገርኳቸው ነጋዴዎች ነግረውኛል። እዚህ ቦታ ላይ ከአትክልት በተጨማሪ እንግዲህ የፍራፍሬ ምርቶችም ይሸጣሉ። በዚህም ፓፓያ በኪሎ ሰባ ብር እየተሸጠ ነው የሚገኘው። አቮካዶ በኪሎ መቶ ብር ማንጎ የሀገር ውስጡ መቶ ሀምሳ ብር እንደዚሁም የውጭ ማንጎ የሚባለው ደግሞ በኪሎ ሁለት መቶ ብር እየተሸጠ ነው የሚገኘው። ሀባብ በኪሎ ስልሳ ብር እየተሸጠ ይገኛል። እንግዲህ በምልከታዬ ሸማቾች የሚፈልጉትን አይነት አትክልትና ፍራፍሬ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 ተመልካቾች የአዲስ ቀን የጠዋት ገበያ አብቅቷል። መቅደስ እንዳለ መረጃዎቹን ነገርኳችሁ። መልካም ቀን ይሆንላችሁ። መግድዬ መድረኩ የእናንተ ነው። አመሰግናለሁ።